ሰላም ጤና ይስጥልን። የቀነኒ ጉዳይ በተመለከተ አዳዲስ ዜናዎች እየወጡ ነው። ቀነኒ ከአንዱ ዓለም ጋር በምትኖርበት ጊዜ እንደሚደበድባትና ብዙ ጊዜ እንደሚጣሉ አዳዲስ መረጃዎች ተገኝተዋል። ሌላኛው መረጃ ከጎረቤቱ ጋር በተፈጠረ አለመግባባት የፈላ ውሃ ሰውነቷ ላይ የደፋው ግለሰብ በተመለከተ አዲስ መረጃ አለ። እሱንም የምናይ ይሆናል። ለቻናሉ አዲስ የሆናችሁ ላይክ፣ ሰብስክራይብ በማድረግ ቤተሰብ የሆኑ ወደ መረጃው። ሕይወቷ ማለፉ ከተሰማ አንድ ሳምንት የሞላትና እስካሁን ዕለት የመሞቷ መንስኤ ምን እንደሆነ በግልጽ ያልታወቀው እንደዚሁም ደግሞ የፖሊስ ሪፖርት እየተጠበቀ ያለው የለጋዋ ወጣት ቀነኒ አዱኛ አሟሟትን በተመለከተ አሁን ላይ የተለያዩ ሀሳቦች ሶሻል ሚዲያዎች ላይ መዘዋወራቸውን ቀጥለዋል። በተለይ ደግሞ ይሄ በምስሉ ላይ የምትመለከቱት ፎቶ ከተሰራጨና ከመሞቷ ከጥቂት ቀናት በፊት ለጓደኞቿ ተላልካው ነበረ የተባለው ይሄ ምስል ከተለቀቀ በኋላ ቀነኒ አዱኛ ከባድ ድብደባ ይደርስባት እንደነበረ በተለያዩ ጉዳዮች ሲነጋገሩባት ተመልክተናል። ድብደባ ይፈጽምባት እንደነበር በማህበራዊ ጉዳይ ላይ ብዙ የቅርብ ጓደኞቿ ሲጽፉ ተመልክተናል። ከነዚህም መካከል ሮቤራ አምሳሉ እንደዚህ ሲል መልቀቅ መተው መሄድ መቻልን የመሰለ ጸጋ የለም። ከጤናማ አእምሮና አካል የሚበልጥ ምንም የለም። ህይወት የሚከፈልለት ስጋዊ ፍቅርም የለም። ጥሬ ሀቅ ነው። አንኮንዲሽናል ፍቅር የምታገኘው ከፈጠረና ከምትገዛለት ፈጣሪ ብቻ ነው። ምን አይነት አቢዩዚቭ ህይወት ውስጥ እንደነበረች እርሷና ፈጣሪዋ ናቸው የሚያውቁት። ያሳለፈቻቸውን የስቃይ የድብደባ የስድብ ሌሊቶቿን ማሰብ ነው። ስንት ነገር የምታይበት እድሜዋን በድባቴና በሐዘን ተስፋ በመቁረጥ ውስጥ እንደነበረችበት ከጓደኞቿ ጋር የተመላለሰቻቸው ቴክስቶችና ድምፆች መገመት ለማይችሉ ሁሉ ምስክር ነው። ሲያዩት የአላማረን ህይወት ብዙ ሳይጋግሩት መተው መፍትሄ ነው። በጊዜ መራቅ ካልሆነ ትርፉ ይሄ ይሆናል። ብዙ ሰዎች እናውቃለን ሰው ፊት በማህበራዊ ሚዲያ ላይ በስራዎቻቸው ቦታ በቤተሰቦቻቸው ፊት ድንቅ ሰው የሚባሉ ቤታቸው ውስጥ በተለይ ትዳራቸው ላይ ግን ሰይጣንን የሚያስንቁ የ2025 አጋንንቶች። ካሰማሽን ብዙ ፍቅር ይገባሻል እና በደልን ችለሽ መኖር የለብሽም። መፍትሄው መተው፣ መራቅ፣ መለየት፣ መሮጥ ነፍስሽ ትረፍ። ፍትህ ገና በልጅነቷ ህይወቷን ላጣችው ቀነኒ አዱኛ ሲል እንግዲህ ሮቤር አምሳሉ ወይም ደግሞ የቅርብ ወዳጇ በማህበራዊ ሚዲያው ላይ አጋርተዋል። ሀገራችን ውስጥ ጎበዝ ጠበቃ ማለት ገንዘብ እስከተከፈለው ድረስ ጠበቃ የቆመለትን ሰው ወንጀል ሸፍኖ እና መውጫ መንገድ ከማማከር አልፎ በአቃቢ ሕጉ ሊቀርብለት የሚችለውን መስቀለኛ ጥያቄ ወንጀለኛውን መልስ እስከማስጠናት ድረስ ተሻግሮ በዝምድና፣ በትውውቅ፣ በጉቦም ቢሆን ዳኝነትን በፈለገው መስመር የሚነዳ ዳኝነት ታዛቢ ማለት እየመሰለ እንደመጣ የሚታወቅ ነው። በቅርብ ዓመታት ውስጥ ብቻ ሁለት ሴቶች ከፎቅ በመወርወር በሚል ምክንያት ሞተዋል። እንግዲህ በማኅበራዊ ገጽ ከሚወጡና ካልወጡ ከአሲድ ከድብደባ ከደፈራና ሌሎች ዘግናኝ ጥቃቶች ውጪ ሁለት ሴቶች ከፎቅ በመወርወር ሕይወታቸው አልፈዋል። ሁለቱም የድምፃውያን ፍቅረኞች ናቸው። አንዷ የድምፃዊ ቤት ውስጥ በቋሚነት ትኖራለች። የመጀመሪያዋ ሟች ራሷን ከፎቅ ወርውራ ገደለች ተባለ። ሌላኛዋም እንዲሁ ከአምስተኛ ፎቅ ራሷን ወርውራ ገደለች ተባለ። ሁለቱም ሟቾች ሰው በቦታው ሲደርስ ሕይወት አልነበራቸው። የመጀመሪያዋ ሟች ገዳይ ተብሎ የተጠረጠረውና የታሰረው በኋላም ፍርድ ቤቱ በነፃ የለቀቀው ሰው ነው። ይህ ድምፃዊ በሰይፉ ሾ ላይ ለቃለ መጠይቅ ተደርጎለት ስለ ጉዳዩ ሲጠየቅ አንዴም ስሟን ሳያነሳ ስላሳለፉት ጥሩ ጊዜያት እንኳን ቃል ሳይወጣው ለቤተሰቦቿ መጽናናትን ሳይመኝ በደፈናው ዘለለው። የሁለተኛዋ ሟች የምርመራና የዳኝነት ውጤት ገና እየተጠበቀ ነው። ፍትህ አይኗን ብታስርም ጆሮዋ ግን አልተደፈነም፣ ትሰማለች። ሚዛንም አላት፣ ትመዝናለች። ቀነኒን የማላውቃት እኔ እንኳን ፈጽሞ ልረሳት አልቻልኩም። ስንት ዓመታት የለፉባት የአይን ብርሃናቸው የልብ ደስታቸውን የፍቅር ተስፋቸውን ቋጥረው ያስቀመጡባት ወላጆቿ ረመጥ የሆነ አሟሟትን በድንገት ሲሰሙ ምን ያህል በሐዘን እየተንገበገቡ አንጀታቸው እየተንሰፈሰፈ ስንት ቀናቶችን እንቅልፍ እንዳጡ፣ ማን ገደላት? እንዴት ሞተች? በሚል ጥያቄ እንዴት እንደባተቱ እነሱ ናቸው የሚያውቁት። ለወዳጅ ለቤተሰብ፣ ከመሪር ሐዘናችሁ መጽናናት ይሁንላችሁ ስትል አበባ ብርሃኔ በፌስቡክ ገጿ አስፍሮዋለች ይህ ስዕል እውነት ከሆነ በጣም ያሳዝናል እንዲህ አይነት አሰቃቂ ድርጊት እንዴት እንደሚፈጸም ማወቅ አስቸጋሪ ነው የፖሊስ ምርመራን መጠበቅ ወሳኝ ነው ሞዴል ቀነኒ አዱኛ የማደግ የመለወጥ የመስራት ፍላጎት ጉጉት ጥረት ነበራት ግን በድንገት ሞቷ ተሰማ እንዴት ለምን የቀነኒ አባት የቀብር ስነስርዓቱ ላይ ሁላችሁም የምጠይቃችሁ የልጄን እውነት አፋልጉኝ እንደ አጫሉ ሞት ተድበስብሶ እንዳይቀርብኝ ብለው ነበር። ቀነኒ ከህልሞቿ ጋር በድንገት ከተቀበረች ሳምንት ሆናት። በድንገት ሞቷን የሰማው ቤተሰብ በሐዘን ውስጥ ሆኖ ፍትህ ይጠይቃል። ምንድን ነው የተፈጠረው? ይላል። የፖሊስ የምርመራ ውጤቱ ይጠበቃል። ይህን ያለው አዲስ ላይፍ ነው። የቀነኒ አዲስ ፎቶ ጋር በተገናኘ በእንዲህ የወጡ መረጃዎችን ነው ይዘንላችሁ የቀረብ ነው። ሌላኛው መረጃ በአዲስ አበባ ፖሊስ የተሰማ መረጃ። ጉዳዩም ከጎረቤቱ ጋር በተፈጠረ አለመግባባት የፈላዋ ሰውነቷ ላይ በመድፋት ከባድ የአካል ጉዳት ያደረሰው ግለሰብ በሰባት ዓመት ከአምስት ወር ጽኑ እስራት መቀጣቱን የአዲስ ከተማ ክፍለ ከተማ ፖሊስ መምሪያ ገለጸ። ተከሳሽ ሀብታሙ ተክለማርያም ወንጀሉን የፈጸመው በአዲስ ከተማ ክፍለ ከተማ ወረዳ 12 ልዩ ቦታው ኮንጎ ሰፈር ተብሎ በሚጠራው አካባቢ ነው። የግል ተበዳይና ተከሳሽ በአንድ ግቢ ውስጥ የሚኖሩ ሲሆን በሁለቱ ግለሰቦች መካከል በንግግር የተፈጠረን አለመግባባት ቂም በመያዝ የግል ተበዳይ ግቢ ውስጥ ቁጭ ብላ ስራዋን እየከወነች ባለችበት ወቅት ተከሳሽ በጀርባ በኩል በመሄድ የፈላዋ ደፍቶባት ከባድ የአካል ጉዳት በማድረሱ በቁጥጥር ስር መዋሉ የአዲስ ከተማ ክፍለ ከተማ ፖሊስ መምሪያ የኮልፌ አካባቢ ፖሊስ ጣቢያ አስታውቋል። ፖሊስ የተፈጸመውን ወንጀል መነሻ በማድረግ ተገቢውን የሰውን ሰነድ ማስረጃ በማደራጀት በአቃቢ ህግ በኩል ክስ እንዲመሠረትም አድርጓል። የወንጀል ምርመራ መዝገቡን ሲከታተል የቆየው በፌዴራል የመጀመሪያ ደረጃ ፍርድ ቤት አዲስ ከተማ ምድብ ፈጣን ችሎት የካቲት 25 ቀን 2017 ዓ.ም በዋለው ችሎት ተከሳሽ ሀብታሙ ተክለ ማርያም በሰባት ዓመት ከአምስት ወር ጽኑ እስራት እንዲቀጣ ውሳኔ አስተላልፉበታል። የግል ተበዳይ በተፈጸመባት ወንጀል ለከባድ የአካል ጉዳት መዳረጓን ገልጻ ተከሳሽ በሕግ ፊት ቀርቦ ተገቢውን እርምጃና ቅጣት የተላለፈበት መሆኑን እንዳስደሰታት ገልጻለች። በሴቶችና ሕጻናት ላይ የሚፈጸሙ ማናቸውንም ጥቃቶች አስቀድሞ መከላከልም ሆነ ተፈጽሞ ሲገኝ አስፈላጊውን መረጃ ለሚመለከተው አካል በመስጠት በኩል ሁሉም ዜጋ ኃላፊነቱን እንዲወጣ የአዲስ አበባ ፖሊስ ጥሪ አቅርቧል። የዛሬው ቪዲዮ ይህን ይመስል ነበር። በሌላ መረጃ እስከምንገናኝ መልካም ቆይታ። ፍትህ! ፍትህ! ፍትህ! በርካቶች በተለያዩ የመገናኛ ብዙሀን አማራጮች ድምፃቸውን እያሰሙ ይገኛሉ። ከቀናት በፊት በድንገት ህይወቷ ያለፈው እህታችን ቀነኒ አዱኛ ሟሟት ጋር ተያይዞ ፖሊስ የምርመራ ስራይን በአግባቡ እንድሰራ ያልተጠሩ መረጃዎችን ማሰራጨት አቁሙ ቢልም በርካታ ጥርጣሬን የሚያጭሩ መረጃዎች ከዚህም ከዚያም መሰማታቸው አልቀረም። ይህች ምስኪን ነፍስ በትዳር አጋሯ ይደርስባት የነበሩ በደሎች በፎቶ ማስረጃ ጭምር ተያይዘው ይወጡ ይገኛሉ። በፈገግታ ውስጥ የተደበቀ ህመሟ ላትመለስ ከሄደች በኋላ ቢጋለጥም ነፍሷ ፍትህን ትሻለች። ቤተሰቦቿና መላው የሴት ልጅ ህመም የሚገደው ማህበረሰብ ሁኔታዎቹ ተጣርተው ተገቢውን ውሳኔ ይወሰን ዘንድ በተለያየ መንገድ ጥያቄውን እያቀረበ ይገኛል። እኛም እንላለን፣ ፍትህ! ፍትህ ለተበደሉ ሁሉ!